ከዛሬ ደግሞ በሚያሳዝን ሁኔታ ነው የመጣው። ዴት ስራ ልጅ ያልመጣው ዛሬ ላይ ማለት ነው ሻላ ትናንትና ግልች ያላያችሁም፣ አላያችሁም ማኬት የሶሻል ሚዲያ ሁሉንም ያደረሰው ሶሻል ሚዲያ የሚጠቀም ሰው ሁሉም ነገር ነው የሚያየው። እና ቴዲ መሞቱን አይተናል ማለት ሰምተናል ማለቴ ነው በነገራችን ላይ መጀመሪያ ስሰማ ብራንክ ነው የመሰለኝ እንደዚህ እውነት ምናምን አልመሰለኝም። እውነት መሆኑን ያወቅኩትም እነ መሲና እነ ብሪክስ በፌስቡክ ገጻቸው ሲለቁት ነው ማለት ነው እንጂ እውነት አልመሰለኝም ነበረ። ወላሂ በጣም ነው ልብ የሚሰብረው። በጣም ያሳዝናሉ። ሰው በሰው ላይ በጣም ተጨካከነ። እኔ እንጃ ሰው እንገለው ምን ያህል ደስተኛ ሆነው እንደሚኖሩ አላውቅም። እርግጥ እዚህ ሀገር ሰው እንገለው የትም መሄድ እራሱ መልሶ ያገኘዋል። ዋጋው ማለት ነው እላችኋለሁ፣ ውዶች ኢትዮጵያ አይደለም ኢትዮጵያ ገለል ገለው ያኔ ሶስት አመት ወይ ሀያ አመት ወይ አስር አመት እየተፈረደባቸው ብር ያላቸውም ዝም ብለው ይወጣሉ። ፍርድ የሌለበት ሀገር ኢትዮጵያ ብቻ ነው እንጂ እዚ ሀገር ፍርድ ያለው ማለት ነው። እሱም እዚሁ ነው የሚቀረው ግን ያኔ እንደዚህ ቤተሰብ ብላችሁ ቀርባችሁ ባንድ ላይ እየበላችሁ ባንድ ላይ እየጠጣችሁ ባንድ ላይ እየኖራችሁ በመካከል ላይ የሆነ ግጭት ሲፈጠር፣ ሩጥ ውጭ ቤ ነው የሚያዋጡት ራያዎች ማለት ነው። ቴዲ ሊሆን ይችላል ሶሻል ሚዲያ ላይ ስለታወቀ እሱ ብቻ ሊሆን ይችላል። ያኔ ሁሉ ሰው የሚያውቀው ግን ብዙ ሰዎች አሉ። በመጠጥ ሰክሬት ይተዳደራሉ ራያዎች

ቤትም ቤት ስለነበር በሰአቱ ማለት ነው። እና በምን እንደሚያምኑ ላይ ያደናግራሉ። እንዴት ልሚያስደስታቸው ሰውን ገለው እንዴት እንደሚደሰቱ አላቅም። አይምሯቸው እንዴት እንደሚያስብ አላቅ አልሙሄም ያማለ ያማለ ልጁ ባጭር አስቀረውት ያሳዘናል። ወላ መከረኛ የቱናት አላ ያጽናት። ሚስትን በሰው ሀገር ናት ወይ በሰው አገር ነው ያለችው እሷ

ሴቶቻችን ከሆናችሁ እኮ ማንም አይነካችሁም። አለቅ ቢጥላችሁ ፈጣሪ ነው፣ ቢያነሳችሁ ፈጣሪ ነው። ሰውን ገብ ከሆኑ ያው ፈጣሪ ነው፣ የሚያነሳችሁ ፈጣሪ ነው። የሚጠላችሁ ግን ይሻላል። እንደ ብቸኝነት ደስ የሚል ነገር የለም፣ በአሁኑ ሰዓት ማለት ነው። ግን አብዛኛውን ደግሞ ከዘመድ ባያ የምትመርጡበት ጊዜ ነው፣ አሁን ላይ አለም የምትወ ሰው ገዳይ ማነው የሚቆምባቸው ና እድን ለሞላ ቤተሰቦቹ ጽናቱን አላህ ይስጣቸው ይላሉ። የሚበቀኛል ቪዲዮ እዚህ ድረስ ቀላችኋለሁ። ሰላም ወንዱ ቤተሰቦቼ፣ በቀጣይ ደስ እስከምንገናኝ፣ አሰላሙ አለይኩም ወራህማቱላሂ ወበረካቱ።